ሰሞኑን በጣም ከፍተኛ ቁጥር ያለው ህዝብ ነው ለሊትና ቀን ስልክ የሚደወለው። ወደ በርሜል ቅዱስ ጊዮርጊስ ጉዞ ተጀምሯል? ምዝገባ አልጀመራችሁም ወይ? መቼ ነው ፕሮግራማችሁ? እንግዲህ ከበርሜል ቅዱስ ጊዮርጊስ ድረስ ካህናት አባቶች በቤተ ክርስቲያኒቷ ተወክለው አዲስ አበባ መጥተው ከአዲስ አበባ ወደ ደብረ ሊባኖስ አቡነ ሀብተ ማርያም ገዳም ጉዟቸውን በማቅናት ወደ ቦታው ይዘው ሄደው በአካባቢው ግቢው ሙሉ በሙሉ ማጥንት ሲታጠን ቆይቶ አሁን ብትመጡ ለህዝበ ክርስቲያኑ ምቹ የሆነና ምንም አይነት መንገላታት የሌለው አገልግሎት አግኝተው መሄድ ይችላሉ የሚል መረጃና ፍቃድ ካልተሰጠ እናውቃለን ይገባናል። በርሜል ቅዱስ ጊዮርጊስ ሄጄ ቋጠሮዬ ይፈታል ችግሬ ይፈታል ብላችሁ በጣም በተስፋ የምትጠብቁ ብዙ ኦርቶዶክሳውያን እንዳላችሁ እናውቃለን። ጭቃው ሳይደርቅ መንገዱ ሳይስተካከል መረጃ ሳይኖራችሁ ለምን ይዛችሁን መጣችሁ? የሚል ጥያቄ እንደምታነሱ የሚል ቅዱስ ጊዮርጊስ ድረስ መንገዱ ኮረኮንች ነው። አካባቢው በረሃ ከመሆኑ የተነሳ ዝናቡ እስካሁን ድረስ እየዘነበ ነው ያለው። ፍጡነ ረድኤት ሩፀ ተነፋሱ አውሎ ለዘይፄዋ ከበትወክሎ ጊዮርጊስ ቅረብ ለምረት ወለተሳ። በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። ሰላም። በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። በያላችሁበት ሰዓትና ዘመን አቆጣጠር የክርስቶስ ሰላምና ፍቅር ይብዛላችሁ። የድንግል ማርያም ምልጃና ጸሎቷ፣ የቅዱሳኑ ረድኤትና በረከት በሁላችን ላይ ይደር፣ አሜን። ይሄ ዶርቃ ሚዲያ ነው። ፕሮግራም በማዘጋጀትና በማቅረብ ከእናንተ ጋር ቆይታም አደርገው፣ እኔ ወንድማችሁ አላየ ነኝ። እንግዲህ ዛሬ አጠር ያለ መረጃ ነው ይዤላችሁ የመጣሁት። ለሁላችሁም ይጠቅማችኋል። ለብዙ ኦርቶዶክሳዊ እንዲደርስ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን፣ እንደተለመደው። እንግዲህ ዛሬ ስለ በርሜል ቅዱስ ጊዮርጊስ በጣም መረጃ እየጠየቃችሁ በሀገር ውስጥና ከሀገር ውጭ ሆናችሁ ስለ ታምረኛው አሸዋማዶ በርሜል ቅዱስ ጊዮርጊስና ገባሪተ ኃይል ምርት ደለጎ ቅዱስ ኪዳነ ምሕረት መረጃ እየጠየቃችሁን ነው እንግዲህ ስለዛ አጠር ያለ ለእናንተ የሚጠቅማችሁን መረጃ ላደርሳችሁ ዛሬ መጥቻለሁ ማለት ነው። ሰሞኑን በጣም ከፍተኛ ቁጥር ያለው ህዝብ ነው ሌሊትና ቀን ስልክ የሚደወለው ወደ በርሜል ቅዱስ ጊዮርጊስ ጉዞ ተጀምረዋል? ምዝገባ አልጀመራችሁም ወይ? መቼ ነው ፕሮግራማችሁ? እያላችሁ ለምጠይቁን ሁሉ ወደ በርሜል ቅዱስ ጊዮርጊስ እኛ ጉዞ አልጀመርንም። ጉዞ ስንጀምር እኛ እናሳውቃችኋለን። ባካችሁ ባላችሁበት ተረጋግታችሁ ትክክለኛ የሆነ መረጃ እስከምንሰጣችሁ ድረስ ባላችሁበት ታግሳችሁ እንድትጠብቁን በአክብሮት እንጠይቃለን ማለት ነው። እንግዲህ የማይኬድበት ትልቁ ምክንያት ምንድን ነው? አንደኛ በዚህ ሰዓት መንገዱ በጣም ጭቃና አስቸጋሪ ስለሆነ ህዝበ ክርስቲያኑን ኃላፊነት ወስዶ ማጓጓዝ በጣም ከባድ ስለሆነ በዚህ ሰዓት ከባህር ዳር ጀምሮ እስከ በርሜል ቅዱስ ጊዮርጊስ ድረስ ከ360 ኪሎ ሜትር በላይ ሙሉ በሙሉ ኮረኮንች በመሆኑ የተነሳ መንገዱ ደግሞ አውራ ጎዳና ጥርጊያ መንገድ ስለሆነ ክረምት ላይ በጣም ጭቃ ስለሚሆን ማለት ነው ሊያስኬድ አይችልም ማለት ነው። ከዚህ በፊት እንግዲህ የዛሬ ዓመትም ከዛ በፊትም 2016ም 2015ም ለተከታታይ ወደ ቦታው እንግዲህ ከዚህ በፊት ሶስት ዓመታትን ያክል ጉዞ አጓጉዘናል። ጥቅምት 17 ነው 2015 ዓመተ ምሕረት የጀመርነው 2016ም፣ እንደዚሁ ህዳር 8 ነው የጀመርነው። 2017 አምናም ጥቅምት 8 ቀን ነው ጉዞ ከአዲስ አበባ መነሻ አድርገን ወደ ቦታው ጉዞ ያደረግነው። ነገር ግን ስንሄድ ጥቅምት ስምንት ላይ ስንሄድ በጎንደር ነው ይሄድ ነው፣ ስንመለስም እኛ በጎንደር ነው የተመለስነው። ሌሎች ማህበራቶች ግን ጥቅምት ስምንት አብረን መነሻችን አድርገን አብረን በጎንደር ሄደን ስለነበረ ሲመለሱ ባህር ዳር ነው የተመለሱት። እንግዲህ የጥቅምት 18 መመለሻውን ያደረገ ጉዞ ከደለጎ ከተማ እስከ ባህር ዳር ድረስ የነበረውን መንገድ ጭቃውን ተመልከቱት። በቪዲዮ በደንብ እናሳያችሁ። መኪናዎች ሙሉ በሙሉ ግማሽ አካላቸውን በሚባል ደረጃ ፓራውልት ፈትተው፣ የኋላና የፊት ፓራውልት ፈትተው ከጎንና ከጎን ደግሞ የሰልባቲዮ መክደኛና የባትሪ ቤት መክደኛውን ግማሽ አካላቸውን በሚባል ደረጃ ፈተው ሰው እያወረዱ እየቆፈሩ እየገፉ እየጎተቱ ነው ወደ ባህር ዳር የገቡት ማለት ነው። ስለዚህ አሁን በዚህ ሁኔታ ካለው የክልሉና የሀገሪቱ ወቅታዊ ሁኔታ ማንጻር ከባህር ዳር ተነስቶ ደለጎ መግባት በአንድ ቀን ስለማይቻል በመንገድ ላይ ሲታደር ደግሞ ይህን ሁሉ ህዝበ ክርስቲያን ይዞ የታመመ መድኃኒት የሚወስድ ህፃናት፣ አረጋውያን፣ አቅመ ደካማ ብዙ የጤና ችግር ያለባቸው ሰዎች ወደ ቦታው ስለሚጓዙ ወደ ደለጎ ከተማ በአንድ ቀን መግባት ካልተቻለ ወይም ወደ በርሜል ቅዱስ ጊዮርጊስ መግባት ካልተቻለ በመንገድ ላይ ይህን ሁሉ ህዝበ ክርስቲያን ይዞ መጓጓዝ ትልቅ ኃላፊነት ስላለው በዚህን ሰዓት ጉዞ ምዝገባ አልጀመርንም። በሁለተኛ ደረጃ የበርሜል ቅዱስ ጊዮርጊስ ጉዞ ሲቋረጥ የተቋረጠበት ትልቁ ምክንያት ምንድን ነው ሲባል በቦታው ላይ አልፎ አልፎ በሚከሰተው የወረርሽኝ በሽታ ምክንያት ነው። በዛ ምክንያት እንግዲህ ያው ከኛ ጋር የተጓዙ እህቶች ወንድሞችም በግል የሚሄዱ በሌላ ማህበርም የሚሄዱ እስከ ሕይወት ማለፍ ደረጃ የተከሰተበትና የሰው ሕይወት የጠፋበት አጋጣሚም ነበረ ከዚህ በፊት። ያንን በማስመልከት የክልሉ ጤና ቢሮና የሀገረ ስብከቱ የመምሪያ ኃላፊዎች በመነጋገር ለጉዞ ማህበራት በደብዳቤ ወደ ቦታው ጉዞ ማድረግ እንደማይቻልና በቦታው ላይ ያሉት መሰረተ ልማቶች በበቂ ሁኔታ አገልግሎት መስጠት እስከሚችሉ ድረስ ማህበራቶች በያሉበት ቦታ እንዲታገሱና ህዝበ ክርስቲያኑም በመላው ዓለም የሚገኙ ኦርቶዶክሳውያን ይህንን በትግስት በመጠባበቅ ቤተ ክርስቲያኒቷ ከአጥቢያ ቤተ ክርስቲያን ከወረዳ ቤተ ክህነት ከሀገረ ስብከት የተናበበና የተጣጣመ መረጃና መግለጫ እስከሚሰጥ ድረስ ህዝበ ክርስቲያኑ ወደ በርሜል ቅዱስ ጊዮርጊስ የሚያደርገውን የጉዞ እንቅስቃሴ ባለበት በትግስት ሆነው እንዲቆዩ ቤተ ክርስቲያኒቷ አሳስባለች ማለት ነው። ስለዚህ ይሄ በደብዳቤ የታገደ ጉዞ ይሄ በደብዳቤ የታገደ ጉዞ ከጤና ቢሮና ከሀገረ ስብከቱ ከአጥቢያ ቤተ ክርስቲያን ከወረዳ ቤተ ክህነት በመናበብና በመነጋገር ድጋሚ ለጉዞ ማህበራትና ለህዝበ ክርስቲያኑ መምጣት ትችላላችሁ። ዝግጅታችንን ጨርሰናል። አሁን ብትመጡ ለህዝበ ክርስቲያኑ ምቹ የሆነና ምንም አይነት መንገላታት የሌለው አገልግሎት አግኝተው መሄድ ይችላሉ የሚል መረጃና ፍቃድ ካልተሰጠ ጉዞ ማጓጓዝ አይቻልም። ያ የማይቻልበት ምክንያት ምንድን ነው? እያንዳንዱ የጉዞ ማህበር ፍቃድ የወሰደው ከአጥቢያ ቤተክርስቲያን ከወረዳ ቤተክነት ከሀገረ ስብከት ነው። የሀገረ ስብከቱና የወረዳ ቤተክህነቱን የአጥቢያ ቤተክርስቲያኒቷ መመሪያ የማያከብር ማህበር ደግሞ እዛም ሄዶ አገልግሎት ሊያገኝ አይችልም ማለት ነው። እንዲሁም ደግሞ በህግም ተጠያቂ ይሆናል። ለምሳሌ አምና ከእኛ ጋር የሄዳችሁ ሰዎች የምታስታውሱ ከሆነ ወደ አቡነ ሐራ ድንግል ገዳም እንዳንሄድ ባለንበት ሰዎች እንቅስቃሴ እንዳያበዙና ወደ ከተማም ጭምር ተንቀሳቅሰው ሌላ ህብረተሰብ እንዳይበክሉ በሽታው ተዛማጅ ከመሆኑ የተነሳ ማንም ሰው እንቅስቃሴ እንዳያደርግ በዛው ባረፍንበት በባህር ዳር አቡነ ገብረ መንፈስ ቅዱስ ቤተክርስቲያን የባህር ዳር ከተማ አስተዳደር ተወካዮች፣ የጤና ቢሮ ኃላፊዎች፣ ከልዩ ልዩ መምሪያ ክፍል የተወጣጡ የስራ ኃላፊዎች መጥተው እኛን ቁጭ አድርገው መመሪያ ሰጥተውናል። ስለዚህ የእነሱንም ፍቃድ ሳናገኝ እኛ እንዳንድ የጉዞ ማህበር አስተባባሪ ወይም እንዳንድ የጉዞ ማህበር ተወካይ ወደ በርሜል ቅዱስ ጊዮርጊስ በዚህ ሰዓት ጉዞ ማድረግ ከብዙ ችግር የተነሳ ጉዞ ላለማድረግ እንገደዳለን ማለት ነው። እንግዲህ ወደ በርሜል ቅዱስ ጊዮርጊስ እንዳትሄዱ የማስፈራሪያ መረጃ አይደለም እየሰጠኋችሁ ያለሁት። ይሄ አሁን የትኛውም ሰው የሰውኛ ባህሪ ነው። እኛ እናውቀዋለን፣ የአገልግሎቱን ስለኖርንበትና ስለቆየንበት እናውቀዋለን። ለጥቅምት 15 ወይ ለጥቅምት 10 ወይ ለጥቅምት ስምንት ወይ ለጥቅምት አንድ ብለን ቀኑን ወስነን ትኬት ቆርጠን ጉዞ ይዘናችሁ ብንሄድ ጭቃው ሳይደርቅ መንገዱ ሳይስተካከል መረጃ ሳይኖራችሁ ለምን ይዛችሁን መጣችሁ የሚል ጥያቄ እንደምታነሱ ራሳችሁ ታውቁታላችሁ። ምክንያቱም አምና በጥቅምት ስምንቱ ጉዞአችን እንኳ የተወሰነ የባጃጅ እጥረት ቢከሰት ባጃጆች ጥቂት ከመሆናቸው የተነሳ ከወንዙ በጀልባ ከተሻገርን በኋላ ወደ በርሜል ቅዱስ ጊዮርጊስ ለመጓጓዝ ቤተ ክርስቲያኑ ለመጓዝ የነበረው የባጃጅ እጥረት ረዘም ያለ ሰልፍና ችግር ፈጥሮ ስለነበረ በጣም ብዙዎቻችሁ ይህንን ጥያቄ ስታቀርቡ ነበረ። ትራንስፖርት ሳታመቻችሁ ይህንን መረጃ ሳታጣሩ ሰላም ነው አገልግሎት አለ ብላችሁ ለምን አጓጓዛችሁን ብላችሁ ቁም ስቅላችንን ስትበሉን ነበረ። ስለዚህ እኛ ደግሞ በዛ ሁኔታ እኛም ተጨናንቀን እናንተንም አንገላተን ጉዞ ማጓጓዝ ስለማንችል፣ ስለዚህ ትክክለኛ የሆነ መረጃ በቤተ ክርስቲያኒቷ መዋቅር መመሪያ ሲሰጠን ኑ ብለን በቅርብ ከአንድ ወርና ከሀያ ቀን ባልበለጠና ባረዘመ ጊዜ ትክክለኛ መረጃ መመሪያ ሲሰጠን ልናደርሳችሁ እንችላለን። እስከዛ ድረስ ባላችሁበት ይሄ መረጃ በቂ ስለሆነ እኛ ሌላ ድጋሚ ቪዲዮ እስከምንሰራላችሁ ድረስ ብትጠብቁ የተሻለ ነው እንላለን። ምክንያቱም በግል ለመሄድ የሚጠይቁ ሰዎች አሉ። በግል ግን ከየት የት እንደሚኬድ መረጃ ስንሰጣቸው መልሰው እኛ ጋር የሚደውሉ ሰዎች አሉ። ለምን ይደውላሉ? ለምን መረጃ ይጠይቁናል? አይደለም ግን አላፊነት መውሰድ አለባቸው እስከ ማለት ድረስ እኛ ላይ ጫና የሚፈጥሩብን ሰዎች ስላሉ ነው። በግል ለምትሄዱ ከአዲስ አበባ ባህር ዳር በፕሌን ከባህር ዳር ደለጎ በመኪና ከደለጎ ወደ በርሜል ቅዱስ ጊዮርጊስ በባጃጅ በመንገድ ላይ የሚገጥማችሁና የሚደርስባችሁን ቻሌንጅ በሙሉ ከእግዚአብሔር ጋር እኛ ኃላፊነቱን እንወስዳለን ብላችሁ ለምትሄዱ በራሳችሁ ኃላፊነት መሄድ ትችላላችሁ። በዚህ ሁኔታ ግን አላየነው። መረጃ የሰጠኝ ዳዊት ነው፣ መረጃ የሰጠኝ ሌላ ሰንበዲ፣ ሌላ የሆነ አካል ነው መረጃ የሰጠኝ ብላችሁ ማንንም መውቀስ አያስፈልግም። መንገዱን ሰማቱ ቅዱስ ጊዮርጊስ ጨርቅ ያድርግላችሁ። መጓዝ ትችላላችሁ። ሁል ጊዜ ስለ በርሚል ቅዱስ ጊዮርጊስ ትክክለኛ ነገር እንግዲህ በዚህ በዶርቃ ሚዲያ በኤልሻደ ኦርቶዶክሳዊ ሚዲያ በሌሎችም ጓደኞቻችን ሚዲያ ሲደርሳችሁ ቆይቷል። አሁንም ደግሞ እኛ እንደ ማህበርም እየተነጋገርን ያለንባቸው ብዙ ነገሮች አሉ የራሳችንንም ችግር ፈተን ለእናንተም ለሕዝበ ክርስቲያኑ በማያዳግትና በማያንገላታ ምቹ የሆነ አገልግሎት ሰጥተን ለመመለስ እኛም የቤተ ክርስቲያን ልጆች እንደመሆናችን ቤተ ክርስቲያኒቷ ደግሞ የእናትነትና የኃላፊነት መመሪያዋን ወደ እኛ እስከምታደርስ ድረስ እየጠበቅን ስለሆነ ባካችሁን ባላችሁበት ቆዩ። መስከረም ላይ ጉዞ መቼም ወደ በርሜል ቅዱስ ጊዮርጊስ ተኬዶ አይታወቅም። ከባህር ዳር በርሜል ቅዱስ ጊዮርጊስ ድረስ መንገዱ ኮረኮንች ነው። አካባቢው በረሃ ከመሆኑ የተነሳ ዝናቡ እስካሁን ድረስ እየዘነበ ነው ያለው። እንሄዳለን ካላችሁ ደግሞ መሄድ ትችላላችሁ። እኛ ግን በዚህ ሰዓት ጉዞ የለንም። ባካችሁን እንግዲህ በተለያየ መንገድ የሚደርሳችሁን መረጃ በመስማት እኛ ላይ ጥያቄ ባታበዙብን ጥሩ ነው። መረጃውን ከሰማችሁበት ቦታ አድራሻውን በደንብ ፈልጋችሁ ብትጠይቁና ያንን ኃላፊነት በእነሱ በኩል እንዲወጡ እናንተም ግንኙነታችሁን ከነሱ ጋር ብታደርጉ ለእኛ የተሻለ ነው እንላለን። እንደ ኤልሻዳይ ኦርቶዶክሳዊ ሚዲያ ወይም የጉዞ ማህበር፣ እንደ ዶርቃ ሚዲያ ወደ በርሜል ቅዱስ ጊዮርጊስ ጉዞ አልተጀመረም። ጉዞ ሲጀመር እኛ እናሳውቃችኋለን። ጉዞ ስናጓጉዝ ደግሞ ወደ በርሜል ቅዱስ ጊዮርጊስ ከቤተ ክርስቲያኒቷ የሚሰጠንን መመሪያ በመጠበቅ ያንን ኃላፊነት ከቤተ ክርስቲያኒቷም ከእኛ ጋር በመተባበር አብራ ስራ ስለምሰራና ስለምታግዘን ነው የቤተ ክርስቲያኒቷን መመሪያ የምንጠብቀው። ምርት ደለጎ ገባሪተ ኃይል ቅዱስ ኪዳነ ምሕረትና ሸዋ ማዶ በርሜል ቅዱስ ጊዮርጊስ በአንድ ወረዳ ቤተ ክነት በአንድ ሀገረ ስብከት መመሪያ የሚተዳደሩ ቤተ ክርስቲያኖች ናቸው። መንገዱም ደግሞ በጎንደርን ቢካሄድ፣ በባህርዳርን ቢካሄድ ሁለቱም ተመሳሳይ ነው። መንገዱ የአሸዋማዶ አማዶ በርሜል ቅዱስ ጊዮርጊስም የምርት ደለጎ ኪዳነ ምህረትም መንገድ ሁለቱም የሁለቱም ቤተ ክርስቲያኖች መጓጓዣ መንገድ አንድ ስለሆነ ምናልባት ከደለጎ በኋላ ኪዳነ ምህረት ለመጓዝ ሌላ አቋራጭ መንገድ አለው አሁን ተሰርቶ የተጠናቀቀ እስከ ደለጉ ከተማ ድረስ ግን ሁለቱም ቤተ ክርስቲያኖች መንገዳቸው አንድ ነው ማለት ነው። የአሸ አማዶ የበርሜል ቅዱስ ጊዮርጊስ ቤተክርስቲያን ያው እስከዛሬ ወንዝ ስንሻገር በከባድ እና በአስቸጋሪ ሁኔታ ነበር የምንሻገረው። በጀልባ በመዋኘት በሰው ሸክም በተለያየ በመጓተት ነበር የምንሻገረው። አሁን ላይ እግዚአብሔር ይመስገን ድልድዩ ሙሉ በሙሉ ተጠናቆ መኪናም ሰውም ማሻገር ይችላል ማለት ነው። ከዛ ውጭ ግን በርሜል ቅዱስ ጊዮርጊስ ላይ ያው አሁን ያሉት ተጠማቂዎች ያው ሁለት መቶ ሶስት መቶ ቁጥር ቢኖራቸው ነው። ሁለት መቶና ሶስት መቶ ከዛ የበለጠ ቁጥር አይኖራቸውም እርግጠኛ ሆኘ ነው የምነግራቸው። ምክንያቱም እዛ ቦታ ላይ መሄጃ የሌላቸው ወደ ሌላ ቦታ መሄጃ የሌላቸው እዛው ቤተ ክርስቲያኒቷን የሙጥኝ ብለው የሚኖሩ ምዕመናኖች ብቻ ናቸው በቦታው ላይ የሚገኙት እና እነዚህ ደግሞ በሽታው የሚከሰተው የሰው ቁጥር በሚበዛበት ጊዜ በቂ የሆነ የንጽህና መጠበቂያና እና መጸዳጃ ሽንት ቤት ባለመኖሩ ወረርሽኙ እንደ አዲስ እያገረሸ ያው የበሽታውን ምልክት የሚያሳዩ እንቅስቃሴዎችና እንዲሁም ደግሞ በምዕመናን ላይ ጉዳት የሚያደርስ ኃይለኛና ከፍተኛ የሆነ አጣዳፊ ተውካትና ተቅማጥ የሚያስከትል በሽታ ስለሆነ ብዙ ጊዜ በዚህ ያው እንደምንቸገርም እንደዚሁም ደግሞ ብዙ ጊዜ ቤተ ክርስቲያኒቷም ላይ የጸበሉን አገልግሎት እያቋረጠ የሚገኘው ይህ በሽታ ይህ ወረርሽኝ በሽታ እንደሆነ እናንተም ታውቁታላችሁ። አሁን ግን እግዚአብሔር ይመስገን ባለኝ መረጃ ቦታው ላይ ያሉት ምዕመናኖች ይጠጣሉ፣ ይጠመቃሉ። በሽታውም ከቦታው ላይ አሁን የሚያሳየው ምልክት እንደሌለ መረጃ አለኝ። ይህም እንግዲህ አባቶች በብዙ ውጣ ውረድ በመጾም በመጸለይ ምሕላ ጸሎት በማድረስ ሱባኤ በመግባት ከአቡነ ሀብተ ማርያም ከጻድቁ አባታችን ገዳም እንግዲህ ከበርሜል ቅዱስ ጊዮርጊስ ድረስ ካህናት አባቶች በቤተ ክርስቲያኒቷ ተወክለው አዲስ አበባ መጥተው ከአዲስ አበባ ወደ ደብረ ሊባኖስ አቡነ ሀብተ ማርያም ገዳም ጉዟቸውን በማቅናት ከገዳማውያኑ መልካም ፍቃዳቸውን በመጠየቅ መነኮሳቶችን የሀብትዬ ዕጣንና ቃል ኪዳንን ወደ ቦታው ይዘው ሄደው በጸሎትና በማጥንት እንዲያግዟቸው በማድረግ አባቶችን ይዘው ሄደው ቦታው ላይ ለሶስት ቀን ጸሎት እየተደረገ አካባቢው ግቢው ሙሉ በሙሉ ማጥንት ሲታጠን ቆይቶ አቡነ ሀብተ ማርያም መነኮሳት አባቶችም ከቦታው ላይ የነበራቸውን ቆይታ እዛ የተቀበሏቸውን አባቶችና ያስተናገደቻቸውን ቤተ ክርስቲያንን በማመስገን ወደ በዓታቸው ወደ ደብረ ሊባኖስ አቡነ ሀብተ ማርያም ገዳም ተመልሰዋል ማለት ነው። ስለዚህ ከዛ ጊዜ ጀምሮ ሙሉ በሙሉ በሽታው እንደጠፋ ነው እኔ ያለኝ መረጃ። ነገር ግን በግልም ለመጓዝ ካለው ወቅታዊ ሁኔታና እንዲሁም ደግሞ ካለው ነባራዊ ሁኔታ የክረምት መውጫ ጫፍ ጸደይ ከመሆኑ የተነሳ መንገዱ ሙሉ በሙሉ ስላልደረቀ በግል የሚጓዙም ሆነ በትራንስፖርትም የሚጓዙም ሆነ በማህበር የሚጓዙ አዳጋች እና ከፍተኛ የሆነ መንገላታት ስለሚደርስባቸው ይሄንን ጉዞ የማናዘጋጅበትና የማንመክርበትም ሁኔታ ይሄ ስለሆነ ነው ማለት ነው። ምክንያቱም ጉዞ ብናዘጋጅ እኮ እናንተ ገንዘባችሁን ከፍላችሁ ነው የምትሄዱት። እናንተ ገንዘብ ከፍላችሁ እኛ ተቀብለን ስናጓጉዛችሁ እኛ በስጋም በነብስም የሆነ ጥቅም ነው የምናገኘው። ከእናንተ በሚከፈለን ገንዘብ አገልግለን የአገልግሎታችንን ዋጋ ገንዘብ እናገኛለን። እዛ ቦታ ላይ ሄደን ደግሞ እናንተ በምታገኙት በረከት እናንተ ስትመርቁን በረከት እናገኛለን። ቦታው ላይ ደግሞ እናንተ ከፍላችሁ ሄዳችሁ ስትጠመቁ እኛ ተከፍሎን ከእናንተ ጋር ተጉዘን ስንጠመቅ በረከት እናገኛለን። ግን እግዚአብሔርን ከማማረር ተስፋም ከመቁረጥ፣ የበለጠ የቦታውንም ስም በማይመጥን መልኩ ከመንገላታት፣ በረከትም ከማጣት ጊዜና ሰዓቱን ጠብቆ መጓዝ የተሻለ ስለሆነ ይህንን መረጃ ስንሰጣችሁ ውስጣችን በጣም እያዘነ ነው የምንሰጣችሁ። እናውቃለን፣ ይገባናል። በርሜል ቅዱስ ጊዮርጊስ ሄጄ ቋጠሮ ይፈታል፣ ችግሬ ይፈታል ብላችሁ በጣም በተስፋ የምትጠብቁ ብዙ ኦርቶዶክሳውያን እንዳላችሁ እናውቃለን። ነገር ግን ጠቢቡ ሰለሞን እንደተናገረው ለሁሉም ጊዜ አለው፣ እግዚአብሔር ደግሞ ነገሮችን በጊዜው ውብ አድርጎ ሰራቸው ብሎ እንደተናገረው፣ ስለዚህ ነገርን ሁሉ ለበጎ አድርገን የመዳኛችን ጊዜ በርሚል ቅዱስ ጊዮርጊስ አንድ ቀን እንደሚሆን ተስፋ በማድረግ እሱም መቼ ነው እግዚአብሔር የፈቀደው ለት እንደሚሆን በማመን ባካችሁን ትንሽ ቀን ታገሱንና እናሳውቃችኋለን። የበለጠ መንገላታትና ሌላ ችግር ውስጥ እንዳትገቡ ነው ይህንን መረጃ ላደርሳችሁ የተገደርኩት። ምክንያቱም በርሚል ቅዱስ ጊዮርጊስ ላይ እንግዲህ የልሻዳይ በጓዳጎትና መንፈሳዊ የጉዞ ማህበር ለበርሚል ቅዱስ ጊዮርጊስ አሉ ከሚባሉ ሚዲያዎችና የጉዞ ማህበራቶች መካከል አንዱ ነው። ስለዚህ ካለን ተቀባይነትና ካለን ተደራሽነት የተነሳ እንግዲህ ከዚህ የተሻለ መረጃ የሚሰጣችሁ አካል ካለ መሄድ ትችላላችሁ። ሌሎች ግብረ አበሮቻችንም በዚህ መንገድ መግለጫ የሰጡትም ሰዎች ማስተካከያ ቢያደርጉበት አሁንም ደግሞ እንደዚሁ ከዚህ በሌላ ሚዲያም የተሰጠ መግለጫ አለ። እኔ እሱ ትክክል ነው ደግፋለሁ ብዬ ወስዳለሁ። ምክንያቱም ያለውን ውጣ ውረድ በአግባቡ በደንብ ጠንቅቀው ስለሚያውቁት ማለትና በእርግጠኝነት ይሄንን ማበረታታት ፈልጋለሁ። ከዛ ውጭ ይሄ ማንንም ለመንቀፍና ማንንም አታክ ለማድረግ አይደለም። ነሐሴ ላይና ሐምሌ ላይም የጉዞ መረጃ ሲለቀቅ ሲሰጥ ነበረ። ነገር ግን የሄደ ማንም እንደሌለ ነው መረጃውን የምነግራችሁ። እና ባካችሁ ባካችሁ ትክክለኛ መረጃ በማን እንደሚለቀቅ ብታጣሩና ብታረጋግጡ ጥሩ ነው ማለት እወዳለሁ። በዚህ መልኩ ነው የበርሜል ቅዱስ ጊዮርጊስ አገልግሎት ሲጀመር እናሳውቃችኋለን። እንግዲህ ሁል ጊዜ መረጃ እንዲደርሳችሁ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ለዛሬ የነበረን መረጃ ይሄን ይመስል ነበረ። ትኩስ ትኩስ መረጃዎችን ስለ በርሜል ቅዱስ ጊዮርጊስ እናደርሳችኋለን በቴሌግራም በዋሳ በኢሞ አሳብ አስተያየታችሁም በቮይስ ሪከርድና በጽሁፍ ማስቀመጥ ትችላላችሁ። ለዛሬ የነበረን ቆይታ ይህን ይመስል ነበረ። በቀጣይ ከቀሪ የዶርቃ ሚዲያ ፕሮግራሞች ጋር በድጋሚ እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ።